ድግምትና ጥንቁድና ከድሮ ከአባቶቻችን የወረስነው ነገር ነው፣ ግን እኛ ከእምነታችን አንጻር ብናስቀረው ብለን የምንመኘው ነገር ነው። አንድ መስጂድ ለሁለት ከከፍሎ ግማሹ የሰይጣን ግማሹ የሙስሊሞች የሚሆንበት ሀገር ላይ ነው ያለ ነው። እናም ስለ መቅሪቢ ይሄን ላችኋል። አሰላሙ አለይኩም ወራህመቱላሂ ወበረከቱ ደና። የተከበራችሁ የሸቃለ ሜዳ ቤተሰቦች እንደምንሰነበታችሁ ከኔ ጋር ሁሉ አማን ሁሉ ሰላም ነው። ብስሚላ ሰሎ አለ ነቢ። ዛሬ ላችሁ የመጣሁት በጥያቄያችሁ መሰረት ስለ መቅሪቢ መዳሞች ወይም ስለ ሞሮኮ መዳሞች ነው እየጠየቃችሁኝ። ወለን መዳሞች ቤት ሲሰሩ መቅሪቢ ከሆኑ እንት በኋላ ነፍስኩም። አንዳንድ ጊዜ መቅሪቢ ሲባል ትዝ የሚለን ነገር ባንዲራቸው ከእስራኤል ባንዲራ ጋር ይመሳሰላል፣ ቀይ መሆኑ ነው እንጂ ወይም ደግሞ ሞሮኮያን ስናስታውስ ወይም መግሪብን ስናስታውስ የባህል ቀሚሳቸው በጣም ቆንጆ ነው። ምግባቸው ለየት ያለና ጣዕም ነው፣ ጊዜ ቢወስድም። እንደዚሁም ደግሞ የሰርጋቸው ቀን ሙሽሮቹን እንዴት አድርገው ሲንከባከቡ የምናይበት መንገድ በአእምሯችን ውስጥ ይቀመጣል። እኛ ኢትዮጵያውያኖች እንደዚሁም ደግሞ ባህላቸው፣ የጭፈራ ስልታቸው ግማሾቹ ጋር ሀረሬ ናቸው ያስብላል፣ ግማሾቹ ጋር ደግሞ ብትራ የያዛቸው ከኦሮሞ ባህል ጋር ይመሳሰላል ያስብላል። አይ አለባበሳቸው ከሀረር ጋር ነው። በጣም ብዙ ኢትዮጵያውያኖች የሚከራከሩበት ጉዳይ ነው። እንደዚሁም ደግሞ የባህል ጭፈራን ከኛ ከኢትዮጵያውያኖች ነው የወሰዱት ይባላል። ይሄ ይሄ መልካም ነገራቸውን ነው የምናስታውሰው ግን መጥፎ ጎናቸውን እነግራችኋለሁ ዛሬ ማለት ነው። ያኔ መጥፎ ጎን ነው ባይባልም ለሰራተኛ መቅረቢ መዳን ብታጋጥምሽ እህዝር ያኔ መጠንቀቅ አለብሽ ብዬ የምነግራችሁ ሁለቶቼ ነው። መቅሪቢ መዳን ቤትም ሰርቼ ነበረ። ለዛም ነው አይ አንዳንድ ጊዜ ደግሞ መቅሪቢ ሲባል በጣም የኮከብ ተጫዋቾች በጣም ኳስ ተጫዋቾች አሏት ምናምን ብለው የማድነቅ ስራ ወይም ደግሞ የእናት ፍቅር የእናት ፍቅር ሲነሳ የመግሪቢ ኳስ ተጫዋች ያለውን ንብረቱን በሙሉ በእናቱ ስም አዙሮ ሚስቱ ሳታውቀው እርሷ አለው ብላ ፍች በመጠየቋ ምክንያት በዜሮ ያው ተሰናብታለች። ምንም ነገር ከሷ አልወሰደችም። ብቻ እንደዚ እንደዚህ አይነት መልካም ነገሮችን ብቻ ነው የምንሰማው። ዛሬ ግን ከመግሪቢዎች ያለውን መጥፎውን ጀኑብ፣ ያኔ መጥፎ ጎናቸውን ዛሬ እነግራችኋለሁ። አወለን ሸቃላው ናችሁ ምትሰሩ፣ በጣም ተጠንቀቁ። ራሳቸው ምን ይላሉ መሰላችሁ መቅሪቢ ይመዳሞች ቀደርሽን ያኒ ቀደር የሚባል ነገር ላይኖር ይችላል፣ ማለትም እድል ማለት ነው እንግዲህ በአማርኛ ሲል እድል ላይኖር ይችላል፣ ግን እድልሽን በድግምት ወይም በጥንቁልና አምጪው ማለት ይደርሳሉ እስና የቀደሪክ ሊሲህሪክ ያኒ ቀደርሽን ወይም ወደፊት ህይወትሽን በድግምት ይስሪው ብለው ማለት ድረስ ይደርሳሉ። አንዳንዶች ደግሞ እኛ መቅሪቢዎች እኮ ይላሉ የኢማራት አሚሮች እና የሳውዲ አሚሮች የሚመኙን ነን ብለው ራሳቸውን ይቆልላሉ። ነገር ግን ብዙዎቹ በጣም በጣም ብዙዎቹ ድግምት ላይ ጥንቁልና ላይ የተሰማሩ ናቸው። እዛም ለመጎብኘት ብዙ ጊዜ በሄዱ ሰዓት የአረብ ወንዶች ሚስቶቻቸውን ባሉበት ሀገር የሚወዱ ቢሆኑ እንኳን አግብተው ነው የሚመጡት ማለት ነው። አግብተው ይመጣሉ። ያው ምንድን ነው ሲባል ስህር ነው፣ ያው አክረቱ ማለት ነው እና የመጨረሻው ስሄር ነው። እናንተ ግን እንትቡ በጣም ተጠንቀቋቸው። መቅሪቢ ይመዳሞች ወላ ጸባያቸው ትታመኑታላችሁ ለው ሊመቷቸው ይችላሉ፣ ስራ ሊያበዙባቸው ይችላሉ። ይህን ሁሉ ታልፎታላችሁ። መቼም አስር አመት አይደለም የኩንትራት ኑሮ ቢሆንም ለሁለት አመት ነው ወላኪን ስሕር ይሄንን ማትትጀነቡ ወላሂ እነሱ ካደረጉባችሁ ማለት ነው የማታልፉት ነገር ነው። እና ሀታ አገራቸው ላይ ተኸየሉ ጅኖች እና የጅኖች ተራራ የሚባል አለ። ጀበልል ጅን የሚባል አለ ማለት ነው። እና መዳሞች፣ መግሪቢዎች እንድትሰሩባቸው ብትሰሩባቸው እንኳን ቢባል መወለድ የሆኑ መዳሞች መቅሪቢ መወለድ መዳሞች ጋር እነሱ ጋር ብትሰሩ ይሻላል። ያኔ የምትለን እናቷ ወይም አያቷ መቅሪቢ ሆና እሷ ወልዳ ተዋልዳ ማንነታቸውን ሳይለቁ ባሉበት ሀገር ዱባይ ላይ ይሆናሉ፣ ወይም ደሞ ሳውዲ ላይ ይሆናሉ። ወልደው የልጅ ልጅ ዝርያዎች ቤት እዛ ቤት የምትሰሩ ሊሆን ይችላል። ጠይብ፣ ከዛ ውጭ ግን ወረቢ ወረቢ ሳህሮች ናቸው። በጣም በጣም በጣም የሚያስፈሩ ናቸው። እኔ አንዲት መዳም ቤት ለአራት ወር ሰርቻለሁ። መቅሪቢ ናት። በጣም ምግብ ከውጭ አያመጡም። ሳምንቱን በሙሉ መጥበቅ ናቸው። ቤቱ በጣም ካሜራ ነው። ስራ በጣም ይበዛል። ግን የለ የስሄር ነገር አትጠይቁ። ከመፍራት የተነሳ ነው። አፍ ደለራት ቤትም ከሚከፈልሽ በላይ ራት ይከፍላሉ። ብር አላቸው። ለምን ብትሉ የሚያገቧቸው ሁለተኛ ሚስት ሆነው ነው በብዛት የሚመጡት።

ትዘፈዝፍና እስቲ እንጃ ምናምን ያ ኦዱ እንደ ማድረግ ታደርግበታል። ከዛ የው አንድ ቀን ጠየኳት፣ ሊማዛ ተፈአሊን ሀከዛ ስላት እንደዚህ የምታደርጊው ለምንድን ነው ስላት፣ ምን ብትላይ ጥሩ ነው እሷ ያገባችሁ ባሏ ለጉብኝት ነው የሄደው። ሶስት ሴት ልጅና አንድ ወንድ ልጅ አለው፣ ሚስት አለችው። እሷን ከእሷ ጋር መገናኘቱና ትዳር መጀመሩን ስትል? ያችኛውዋ ሚስቱ በቃ አላ ልታየው አልቻለችም። ማት ድረስ ነው ተለያዩ እና መጣች። ምን ብትለይ ጥሩ ነው እስተካድሜ አለች። ያኔ ተጠቀሚው አለች። ለምንድነው የምጠቀመው ብዬ ጠየኳት። ያኔ ይሄንን እንትን በዚህ ከታጠብሽበት ያኔ ወንዶች ይወዱሻል አለ አይደል አንቺን የመርሳት አቅም አይኖራቸው ምናምን እንደዚህ ነገር አለች። እንግልታው ዝብለምንሽ ታንደሽ ላላ ነማ በህታጅ አልኳት፣ እኔ ያስፈልገኝ። ከዚያ ወለደች እና ደግሞ ቤት ውስጥ ከግርግዳ እስከ ግርግዳ የሆነ አረንጓዴ ቅጠል ምናምን ሰቀሉ። ደረቀ። ሲደርቅ እኔ ደግሞ የመጀመሪያ ቀን እባክህ ድኮር ነው ብዬ ነበር መጠረጊያ ኔ ያስኩኝና ያንን የተሰቀለ ነገር ጥርግርግ አድርጌ ቤቱን አጸዳሁት። መጣች። እናቶ ጀነት ናኗ በቃ እብድ አለች። ለምንድን ነው ያነሳሽው አለች ከዛ በኋላ ሂጅ ሴትዮን ጠይቋት። እናትሽ ለምንድን ነው ቆሻሻ ሁኑ ደርቆ የምትቆጣ ምናምን ስላት እናቴ እኮ ትፈዓል ሲህር አለች። ሲህር እየሰራች ነው አለች። ያኔ አረ ከተጀርባ አይ ከዛ ወጣሁ ባራት ወሬ በጣም ፈርቼ ወጣሁ። እኔ ቶሎ ምናምን ብዙ ነገር ለመኑኝ ይላኪን ያስፈራ ያጨማትል الخير መዳም መቅሪቢ መዳምሽ ከሆነች የማትፈቱት የማትወጡበት ሲህር ነው። ያገራችሁን ችግር ቢገለን ይሻላል ነው የሚያስብላችሁ። ከመዳም መቅሪቢ የመዳምሽ ከሆነች እግሬ አውጪም ብለሽ ሩጪ። የውነት ነው የምልሽ። የሚታጣጠኑት ነገር እጣናችሁ ምናምን አይነት ዶኻን የሚጂብሉኝ እኔ ማለት ነው። የሆነ እጣን አላችሁ። ከዛ ነው የሚመጣው። ከመቅሪቢ ማለት ነውና ሲጭስ ማለት ነው። እኔ የማውቀው ጉዳይ የለኝም። የሆነ በቃ ፍዝዝ ነው የሚያደርገኝ። በቃ ቁጭ ብዬ ምናምን ክልተ ወሰነ ሰዓት ያፈዝዘኛል። የእውነቴን ነው የምላችሁና ከመቅሪቢ እጣን ማትጠቀሙ ሁሉ ነገራቸው ብቻ እንትብሁ የጀማዓ ተርፈይ። እኔ በጣም ፈርቼ በአራት ወሬ ነው የወጣሁት፣ በአራት ወሬ በቃ እግሪያው ጭኛ ያለ ሸቃሊት ነፍስሽን አውጭ ብዬ እወጥቻለሁ ማለት ነው። ምን ጸባያቸው ጥሩ ነው፣ ሁሉ ነገራቸው ግን እያወራችሽ እንደዚህ አብረሻት እያወራሽ ታስበብሻለች እንዴ! እሷ እኮ በወሬ ነው የቆመችው። ስራምታ እየሰራሽ አውሬ ነው የምትልሽ። ሀታ ቴሌፎን መምኖ ነው፣ ሁሉ ነገር መምኖ ነው። የእነሱ ፀባያቸው ከባድ ነው። ይሄ ነው የሚባል አይደለም። ወላኪን ፀባያቸው ተቻመሉታላችሁ ጊዜ ያሳልፈዋል። በቃ የዛሬው ቀን አልመሽልሽ ልድ ይችላል። አይ ነገም እንደዛው ሊሆን ይችላል። ወላኪን ይሄ ሁሉ አይጎዳቸው ኢላ ሰህራቸው እንትብሙ ማንም ሰው የለም። ሀታ ተኸየሉ አገራቸው ላይ ጅን ይባላል። በድሮ ጊዜ ጅን በና አለሁም ቢና ትልቅልክ እንደ ህንፃ ጂን ራሱ የገነባው እዛ ሀገር ይገኛል ይባላል። ታየህ ጂን የገነባው ቤት ራሱ እዛ ሀገር ይገኛል። ሙሉ ዋሻ ውሄክ የጥንቁልና የሚያስተምሩበት ሁሉ ሁሉ ላ ከዚህ ውጭ ነው የሚያስፈራ ነገር እነሱ ጋር አለ። መዳምሽ መቅሪቢ ቢሆን ባትሰር ይመረጣል። እህሮቢ ሀቢበት ገልቢ ሀብኮም እህዝሩ ያኔ ለራሳችሁ ተጠንቀቁ። አቅሮ ማዕወዛት እንሻላ አላህ ከእናንተ ጋር ይሁን። ሌሊት የጧትና የማታ አስካሮችን አትርሱ። በቃ ከዚህ በላይ ምንም አልላችሁም። ምክንያቱም ፀባያቸው ቢቆጡም ቢማቱም ምንም ያልፋል። ወላኪን ስሄድ ካደረጉብሽ ድግምት ካደረጉብሽ የማያልፍ ታሪክ ትቀመጫለሽ። ይጠብቃችሁ።